ፈጣሪ ነፍሷን ይማረው። አይዞክ፣ ፈጣሪ የወደደውን አደረገ። እሱ ለምን አይባልም። አይዞክ ወንድም። እሺ፣ እሺ። በሰው ሀገር፣ ባለቤትን የሚያህል ነገር ማጣት በጣም ከባድ ነው። ግን በቃ ፈጣሪ የወደደውን የፈቀደውን አደረገ። ቢያንስ ልጅክ ተርፋልሃለች። ቢያንስ በእሷ ተጽናና። ለማስታወሻ ጥላልክ ነው የሄደችው። አይዞክ፣ በርታ በልባከ እሺ። ይከብዳል እኮ እናስ፣ ማንም እንደሌለኝ እያወቀች ነበረ ጥላኝ ሄደች። ሆናላ እያመጣችኝ ምሷ ነበረች። እንደዚህ አይነት ያው እንለወጣለን የሰው ሀገር ብለን ነበረ። ጨከነችብኝና ልጇን ጥለነው ሄደች። ምንም ወንድም በጣም ይከብዳል በእውነት። ቆየች ከአንተ ከመጣህ ወይስ ሰው ቀድማ መታ ነው የወሰደች? ገና ሁለት ዓመት ምናምን ነው። ገና ምንም ስራ አልነበረኝም። ስርአ አጥቼ ከአዲዳስር ወደዚህ ምናም በጣም ሆነ። ስርአ አጥቼ ራሱ ቋሚ ስራ አጥቼ ብዙ ነገር ነበር የተስተካከለ ገና ስራ አገኘው ብዬ በቃ ፈጣሪ ይመስገን አሁንም ቋሚ ስራ አግኝቻለሁት። ይስተካክልን ሁሉም ነገር ያልፍልናል ብዬ በቃ እየተመካከርን እያለ ይሄ ነገር በማለ ገና እሷ ራሱ ደስተኛ ሳትሆን አንድ ቀን ሰአት ታርፋ አንድ ቀን የሆነ ነገር ደስተኛ ሳትሆን አይዞህ ወንድምህ፣ አይዞህ። በጣም ይከብዳል በእውነት በሰው ሀገር ገና ትኩስ ትዳር። የመጀመሪያ ልጃችሁ ነው አለ ኢትዮጵያ አለን? መጀመሪያ ሴት ልጅ ያለ አይ መጀመሪያ ሴት ልጅ ያለች ነው። አሁንም ሴት ናት። ወይኔ ይህኔ እናት በወሊድ ምክንያት ነው ወይስ ሌላ ህመም ነበረባት? አረ ምንም ነገር አልነበረባትም እየተጫወተ፣ ምንም የዛ ቀን ራሱ ብዙም አንድ አስር ደቂቃ አልሞላውም። በቃ ሰውነቷ ሲቀየር ማለት ነው። በቃ ከአፏ ዝም ብሎ በተኛች ደም ነገር መጣ። ከዛ እየሮጡ እየጮሆን አምፑል አስተደውሎ አምፑል ወስ መጥቶ ወሰደ። በማሽን ሀይል ነው ልጅዋም የተገላገለችው። እሷ ምንም አታውቅም። እስከ አስራ አራት ቀን ራሱ በግሉኮስ ነበረ እንትን ብላ ያልነበረችው አስራ አራት ቀን ሆስፒታል ውስጥ በህይወት ቆይታለች፣ ከወለደች በኋላ ማለት ነው። አዎ ነፍሷ አልወጣም ነበር። በንጉልኮስ ምንም አጣቅም፣ እራሷ ግን እንፋሿ ነበረ። በእውነት በጣም ያሳዝናል ወንድሜ፣ ፈጣሪ ነፍሷን ይማራው። ምን ምን ይባላል ባለው በሰው ሀገር እና ልጅክን አልሰጡክም። ከሆስፒታል እዛው ናት ልጅክ ልጅ እኔም ወረቀት የለኝም ምንም ነገር። ያው እንደምት ወረቀት የሌለ ሰው ደግሞ ተደብቄ ነው እኔ ራሱ ብያዝ የሁሉም ነገር አላቅም ነበረ። ግን ያው በውስጥ ውስጥ እየሆንኩ የሁሉም ነገር እያረጋገጥኩ ያው እሷ ህይወትን መዳን አልቻለች። እኔ ትድንልኛለች ብዬ ነበረ እያሰብኩ ነበረ። በቃ ዛሬ ነገ ይሻላል፣ እሱ ግን አሉት ፈጣሪ ወደደው አደረገ። እሱ ለምን? አይ ማናችንም ከቀናችን አናልፍም። ምንም ነገር ብታደርግ ከቀኗ ልታሳልፋት አትችልም። በጣም ያማል። በሰው ሀገር መሆኑ እና ታዲያ ስለዚህ ልጃችሁን ከሆስፒታል ለመውሰድ ምንድን ነው የሚደረገው? እና እሷ አስክሬኗ እዛው ነው የሚቀበረው ወይስ ወደ ኢትዮጵያ መሸኘት ነው የምትፈልጉት? ምንድን ነው ያሰብከው? አንድ ላይ እናቴ የት ነበረች? ራሱ ብትአለከነ ልጅ ዘ ልጆች መስታወሻ ራሱ እዛ ብትሆን ይሆናል ሳስብ ስግደት ላይ መሆን አንድ ነገር ስንት ሳትል እዚሁ ደሞ መቅረት ራሱ አንተ ትሄዳለህ። እኔ አሁን ወደ ውጭ እንትን በዶ አካባቢ ነኝ ያለሁት እኮ ታዲያ አንተ ማትሄድ ከሆነ አስክሬኗ እዛው ተቀብሮ ለምን ልጃችሁ ልጃችሁን አትወስድ? አንተ ከሆስፒታል ልጃችሁን ለመውሰድ ግዴታ ይቃማ ሊኖርህ ይገባል። ካለበለዚ አይሰጡህም። ማን ነው ልጃችሁን ይችለው? ከመንግስት ከሆስፒታል እንትን ኤጀንሲ ነው ኤጀንሲ ነው እንጂ እኔ መረቀብ ራሱ እዛ መድረስ አልችልም። ኤምባሲዎች ምናምን ከኢትዮጵያ ወረቀት ምናምን ተጽፎ ውክልና ወደ እኮ ከአባት በላይ ማን ነው ታዲያ? ውክልና የሚሰጠው ማን ውክልና ሊሰጥ አንተ እኮ አባት ነ የመጀመሪያ ተጣሪ እኮ አባት ነው ለልጅ። ኢትዮጵያ እንዳለ ከአድርጋችሁ ውክልና ልትሰጡ ነው ወይስ ማን ሊሰጥ ነው ውክልና ለህፃኗ? ኤምባሲ ሄዶ ከሆስፒታል እንዲወስዳት እናትየው ልጁን ጭምር አንድ ላይ ማለት ነው። ከእናቷ ነው እንትን የተጻፈው እንዳረፈች ምናምን ሁሉም ነገር ተጽፎ ከዛ ያለው ውጭ ጉዳይ ሚኒስትር ምናምን እንዲፈረም ምናምን ወደዚህ ውክልና ለሀቢብ ኤጀንሲ እንዲሰጠው ምናምን እየተደረገ ነበር። የት ነው የት ነው ያለችው? ባለቤት አስክሬኗና ልጅ ከየት ነው ያሉት? ጅዳ፣ ሪያድ የት አላልሳ? አላልሳ ውስጥ አላልሳ የት ነው? ወደ ደም ደማም፣ ለየትኛው ከተማ ይቀርባል? ደማም። ደማም ይቀርባል። ደማም ሪያድም ያው ነው በዛው ነው። ሪያድም ያው ግማሽ መንገድ ላይ እሺ። እና አሁን ምን ላይ ናችሁ? ኤምባሲ ምን አሉክ? ምን እንዳክኛ ምን እናግዝክ ያው በምትል ታክል ያው ብዙ ብር ይጠይቃሉ እነሱ። እስከ 18 ሪያል ምናምን ብሎኛል፣ አስክሬኗን ለመሸኘት አስክሬኗና ልጅቷ ሕፃኗ ማለት ነው አይቀበርም በኢምባሲ ምናምን ብሎ ነገር ነው። ጨርሶ የሚረከበው ኤምባሲው ነው። ማንነቷ እዚህ ጋር አልተገለጸም። አሁን እሷ ምንም ነገር ስለማታውቅ ማንነቷ ምንም ነገር አይታወቅም እኮ ገባኝ። ገንዘቡን በድንገት ከበር አያደርግም ወይ ኤምባሲ፣ ኢትዮጵያ ኤምባሲ አያደርግም። አያደርግም። እኔ እሱ ራሱ ጠይቄው ነበር። አያደርግም። ከዚህ በፊትም የገባበት እንደዚህ ነው፣ አስክሬን ምናምን ብሎ እሱ ነው ራሱ ያናገረኝ። እሺ ኤምባሲ አናገር ማለት እኔ ለአስክሬን ገንዘብ አሰባስቤ ያላቅ አስክሬን በሞተበት ይቀበር በሚል ማምን ሰው ነኝ። እኔ እዚህ ከሞት ለህፃኗ ብለሽ ለህፃኗለህፃኗልጅ ደግሞ ማስተዋለህፃኗ ምን ማድረጊያ ህፃኗን መሸኛ ካልከኝ ለህፃኗ መላኪያ አንተ ማትሄድ ከሆነ ለህፃኗ መላኪያ አሰባስባለሁ። ለአስክሬን ግን አሰባስቤ ያላቅም በጣም ብዙ ጊዜም ተጠይቄ ለአስክሬን አንተን በማገዝ በምንችለው ነገር እናገዝህ። ላስክሪን ግን አደ ያላሰባስበ ልጅ አሁንም የሚያለቅስ ስቲከር አትላኩ። ድጋሚ ኮመንቱን ይዘጉታል ሞዴሬተሮች። የሚያለቅስ ስቲከር አትላኩ፣ ይዘጋል። ኤምባሲም ደግሞ ሌሎች ማረጋገጫዎችንም ላክልኝ። ኤምባሲም ግን ለአስክሬን ሳይሆን ለልጅቷ ምንድን ነው የነቀለው? ማነው የወረደው?